ሚሴጅ እንዲገባላችሁ የሚደወለው ስልክ እንዳለ በ824 እንዲገባላችሁ ማድረጊያውን ነው። ተከታተሉኝ። መጀመሪያ ኮከብ ሀያ አንድ ኮከብ 857 መሰላል አድርገን እንደውለዋለን። ይህም ማለት ው ሪስቴሽን ሰክሰስፉል ይላል። ሪስቴሽን ሰክሰስፉል ካለን አሁን የፈለግነው ነገር አድርገናል ማለት ነው። ከዛ በተጨማሪ እዚህ ጋር ኢትዮ ቴሌል ና ፎርዋርዲንግ ኦል ኮልስ የሚል ይመጣል። ና ፎርዋርዲንግ ኦል ኮልስ ካለን የሚደወሉ ስልኮች እንዳለ በስምንት ሀያ አራት ይገባልናል። ለእነሱ ስልኩ ዝግ ነው ይል ና ለእኛ ግን ሚሴጁ ስምንት ሀያ አራት ይገባልናል። ኤርፕሌን ሞድ ላይ ከምናደረግ ኤርፕሌን ሞድ ላይ ስናደርግ ዳታን መጠቀም አንችልም፣ የተለያዩ ነገሮች ሚሴጅን መላክ አንችልም፣ ብዙ ነገሮች ማድረግ ስለማንችል ዳታን የሚጠቀምን እኛ የሚፈልገውን እያደረገን የሚደወልን ስልክ ብቻ በስምንት አራት እንዲገባልን ማረግ ይችላል። ይሄም አሁን እንዳረግ ነው ነው ፎርዋርድ ሰክሰስፉል ይላል። ኦኬ እንለውና አሁን አረግ ነው ማለት ነው። ለምሳሌ የሆነ ስልክ ቢደወልን አይጠራም ማለት ነው። ስምንት አራት ሜሴጅ ብቻ ነው የሚገባልን። እሱን ለማጥፋት ማጥፊያውን ኮድ ደግሞ አሁን ነግራችኋለሁ። በቀላሉ ማጥፊያውን ኮድ ደግሞ ቅርታ መሰላል ሁለት አንድ መሰላል አድርገን ስንደውለው ድንገት እንዳትቸገሩ ማጥፋት ብትፈልጉ ማጥፊያ እንዳይጠፋባችሁ በኋላ ችግር ውስጥ እንዳገቡ ነው። በደንብ ያዙ። አያችሁት እዚህ ጋር ያለው የቅድሙ የለም፣ አሁን ጠፍቷል። አሁን አጠፋ ነው ማለት ነው። ይቺ ምልክቷም እዚህ ጋር የለችም። በቃ ይሄን ነበረ። እንዳትቸገሩ ለራሳችሁ መሆን አለባችሁ። የስራ ስልክም ሊደወል ስለሚችል አንዳንዴ መያዝ ግዴታችሁ ነው። እንደዚህ አይነት ኮዶችን ብዙ ሰዎች ቸገር ስላየው ነው አመሰግናለሁ። በሌላ ቪዲዮ እስክንገናኝ እስጢፋኖስ ኤክሶ ሰብስቤ ነኝ። በሌላ ስሜ ደግሞ ሆፕ ኢንተር ስቲፍ ብላችሁ ሰብስክራይብ ካረጋችሁ በቀላሉ ማግኘት ትችላላችሁ። ይህን ብዙ ቪዲዮዎችን ስለማገኝ ላይክ ማረጋ ሰብስክራይብ ማድረጋችሁ እንዳረሱ ኖቲፊኬሽንንም እንዳትረሱዋት።